ሳውዲ አረቢያ በሺዎች ለሚቆጠሩ ኢትዮጵያውያን ጉሮሮ መድፈኛና ጥሪት መቋጠሪያ እንደሆነች ሁሉ ለሌሎች ሺዎች ደግሞ በእስር መማቀቂያ ነች። እስር ቤቶቿ ከዓመት ዓመት ኢትዮጵያውያንን አተዋውቁም። አየር መንገዶቿ ከዓመት ዓመት ከሀገሪቱ የተባረሩ ኢትዮጵያውያንን አሳፍረው አዲስ አበባ ላይ ከማፍሰስ አልቦዘኑም። ኢትዮጵያውያኑም ድንበር እያሳበሩ ወደ ሀገሪቱ መጉረፋቸውን አልተዉም። ለሁሉም ግን ያሰቡት አይሞላም። ድንበር ላይ ተይዞ ወደ ወህኒ መወሰድ ለስደተኛ ኢትዮጵያውያን እንግዳ ነገር አይደለም። የመን ድንበር አቅራቢያ የሚገኘው የጂዛን እስር ቤት ሺዎች ኢትዮጵያውያንን ከሚያስተናግዱ ወህኒ ቤቶች አንዱ ነው። ከእስረኞቹ መካከል በድብቅ በሚጠቀሙበት ተንቀሳቃሽ ስልክ ለጣቢያችን የደረሰ መልእክት እንደሚጠቁመው በትንሹ 200 ኢትዮጵያውያን በእስር ላይ አሉ። ስሙ እንዳይገለጽ የጠየቀ የ25 ዓመት እስረኛ ወጣት ግን ቁጥሩን ከፍ ያደርገዋል። በክፍል በክፍል ስለሆነ ማለት ነው ይህን ያክል ሊባል አይቻልም። በግምት ግን ቢያንስ ወደ ሶስት አምስት መቶ ምናምን አካባቢ ይሆናል። ቢያንስ አንድ መኝታ ላይ በርግ ባለማካበድ ማለት ነው ቢያንስ አራት እና ሶስት ሰው ነው በተደራርቦ የሚተኙት። አስቸጋሪ ነው በዚህ ጉዳይ። ቢያንስ አንድ ዶርም ላይ አንድ ክላስ ላይ ቢያንስ ከሰባ እስከ ስልሳ ምናምን ኢትዮጵያን አንድ ላይ የምንተኛው ማለት ነው። ከታሰረ ሁለት ዓመት እንዳለፈው የሚናገረው ይህ ወጣት በእስር ቤቱ የሚገኙት አብዛኞቹ በእርሱ የእድሜ ክልል የሚገኙ እንደሆኑ ይገልጻል። ገና እድሜያቸው ለአቅመ አዳም ያልደረሰ ወጣቶችም በርካታ እንደሆኑ ያስረዳል። አብዛኞቹ እስረኞች ጥይት፣ አደንዛዥ ዕፅና ጫት ተገኝቶባቸዋል በሚል መታሰራቸውን ይናገራል። እድለኛ ሆኜ ከተያያዝኩ ከአንድ ዓመት ከስምንት ወር በኋላ ፍርድ ቤት ቀርቤ ነበር የሚለው ወጣቱ 95 በመቶ የሚሆኑት እስረኞች ግን ይህን እድል እንዳላገኙ ይገልጻል። ወደ ሳውዲ አረቢያ ስትገባ አደንዛዥ ዕፅ ይዘ ተገኝተሃል በሚል 12 ዓመት የተፈረደበት እስረኛው የእስር ጊዜውን ካጋመሰ ሊፈታ እንደሚችል መስማቱን ይናገራል። እርሱም ሆነ ሌሎች በጂዛን ያሉ እስረኞች የሳውዲ አረቢያ መንግስት ባለፈው ጥር ወር ለኢትዮጵያውያን እስረኞች ምህረት እንደሚያደርግ ሲሰሙ ተስፋቸው ለምልሞ ነበር። ሆኖም ጥቂት ኢትዮጵያውያን የመለቀቃቸውን ዜና ከመስማታቸው በቀር ሁሉም ነገር የዋሽታ ሆኖባቸዋል። ከጂዛን እስር ቤት መልእክታቸውን የላኩ ኢትዮጵያውያን አብረዋቸው ታስረው የነበሩና በተመሳሳይ ወንጀል የተፈረደባቸው እስረኞች ሲለቀቁ እነርሱ ግን አሁንም በወህኒ ቤት መሆናቸውን ገልጸዋል። ፊርማ ፈርመን ትወጣላችሁ ተብለን ዝም ብለናለን ይላሉ። ከመካከላቸው ፍርዳቸውን አጠናቀው ያልተፈቱ እንዳሉም ጠቁመዋል። በድብቅ ስልክ ያነጋገረን ወጣትም ሀሳባቸውን ይጋራል። በእርግጥ ተፈርመዋል ቢያንስ ወደ አንድ ሺህ የሚሆን ሰው ፈርመዋል። የሚገርም ነገር ማለት ነው። የፊርማ ወይም እንደሆነ አይታወቅም። ከዚህ በፊት ያው የሚወጡትን አገር ቤት የሄዱትን ምናምን ልጆች ነበሩ፣ አንድ አራት አምስት የሚሆኑ ማለት ነው። አሁን እንደዛ አይ ፊርማ ሲፈርም በቃ ሁሉ ሀገራችን እንሄዳለን ምናምን ብሎ ነበር የፈረመው። ከዛ በኋላ ግን በቃ ወፍ የለም። ቢያንስ ወደ አራት ወርና አምስት ወር አስቆጥረዋል፣ የፊርማ ከተደረገ በኋላ ማለት ነው። በሳውዲ አረቢያ የኢትዮጵያ ኤምባሲ ዲፕሎማቶች ከሶስት ሳምንት በፊት መጥተው እንደጎበኟቸው፣ ከዚያ በኋላ ግን ምንም የተለየ ነገር እንደሌለ ወጣቱ ስረ ኛ ተናግረዋል። በሳውዲ የኢትዮጵያ አምባሳደር አሚን አብዱል ቃድርና በኤምባሲው የዳያስፖራ ተሳትፎና የቆንስላ ጉዳዮች ዘርፍ ኃላፊ አቶ ፈይሰል አሊይን በጉዳዩ ላይ ለማነጋገር በተንቀሳቃሽ ስልኮቻቸው ላይ በተደጋጋሚ ብንደውልም ልናገኛቸው አልቻልንም። በዶይቸ ቬለ የማህበራዊ መገናኛ አድራሻዎች አስተያየታቸውን የሰጡ ተከታታዮቻችን በሁለት ጎራ ተከፍለዋል። ገሚሶቹ ኢትዮጵያውያንን ጨምሮ ማንኛውም ሰው የሀገሪቱን ሕግ አክብሮ የሚንቀሳቀስ ከሆነ ለችግር አይጋለጥም፣ በህገወጥ እንቅስቃሴዎች ላይ ከተገኙ ግን መታሰራቸው አይቀሬ ነው የሚል አቋም አላቸው። ሌሎች የኢትዮጵያ መንግስትና ኢምባሲው ለዜጎቻቸው ተቆርቋሪ ቢሆኑ ኖሮ ኢትዮጵያውያን ችግር አይደርስባቸውም ነበር የሚል አስተያየታቸውን አካፍለዋል። ቀደም ሲል በሳውዲ አረቢያ እስር ቤቶች ታስረው እንደነበር የጠቀሱ ተከታታዮቻችን ደግሞ በዋትሳፕ አድራሻችን በድምፅ አስተያየታቸውን አጋርተውናል። ሞስካን እባላለሁ። ደብላቸው ከኢትዮጵያ ነው። እኔ በእርግጥ ሳውዲ አረቢያ ውስጥ 12 ዓመት ዙር ያለው ኑር ያለው ታስር ያለው ስታሰርም፣ ወንጀል ሰርቼ ሳይሆን በቃ ህጋዊ ስላላደለ በህጋዊ ፍቃድ ስለሌለኝ እየኖርኩ ነበር። ስያዝ 15 ቀን፣ ሀያ ቀን ወደ ሀገሬ ይመልሱኛል ማለት ነው። ግን ወንጀል ሲሰሩ ተው የተባሉትን ነገር ሲሰሩ የተገኙ ሰዎች ሊታሰሩ ይችላሉ። እኔ የምለው ነገር ጥፋታችንን ለምን አንታረምም? ለምን እናጠፋለን? ሌላኛው የቀድሞ እስረኛ በበኩላቸው ይህን ይላሉ። መሐመድ ሕመድ እባላለሁ። የአንሳራት ዚዚ አምስት ጊዜ ተያዝኩበት ጉዳይ ነው። ሳውዲ አረቢያ የምታደርሰው ጫና በኢትዮጵያ ላይ በጣም ከፍተኛ እና ግልት የሚያደርስ መሆኑን እንደ መረጃነት እገልጻለሁ። እዛን እስር ቤት ላይ የሚሰቃይ የኢትዮጵያን ዜጎች በጣም ከመጠን በላይ ንጽዋን ዜጎች ላይ የሚደርሰው ጉዳት አስከፊ ነው። ጩኸት የሚሰማበት አካባቢ አለመሆኑ፣ ምንም ተጠያቂ የሆነ አካል አለመኖሩ ዛን ቦታ ላይ እስር ቤት በቀር የግድ የግድ ነው። ህይወታችን ናምንጥ ነው።